እንዴት ናችሁ ውድ የብራንድ አፕ ተከታታዮቻችን፣ ዛሬ ለእናንተ ለውድ ተመልካቾቻችን ጠቃሚ ነገር ይዘንላችሁ መጠናል። ማለትም ኮምፒውተር መግዛት ለምትፈልጉ መግዛት ተቃታቾ ጥሩ ዜና ይላችሁ የመጣሁት ዛሬ ወደ ናይን ኮምፒውተር ሄጄ ነበር። ናይን ኮምፒውተር አዳዲስ ላፕቶፖችን ነው የሚይዙት ሀገር ውስጥ ሰከንድ ሃንድ ላፕቶፖችን አይዞ። ተደራሽነቱም ግን ትንሽ እንኳ ለማስፋት ኤድቫይዞችን ይጠቀማሉ። ከ34ሺ ብር ጀምሮ ቆንጆ ቆንጆ ላፕቶፖች አሏቸው። ስቶሬጃቸው ኤስኤስዲ የሆነ ራማቸው ደግሞ ዲዲ አርፎር እና ከዛ በላይ የመጨረሻዎቹን ፕራይሶች ብናይ የ2024 የተመረቱ እንዲሁም የ2025 ሪሊዝ የተደረጉ ላፕቶፖች በጌሚንግ በኖርማል ቢዝነስ ላፕቶፕ ሁሉም እጃቸው ላይ ይገኛል። ተደራሽነቱን ሰፋ ለማድረግ ያሏቸው እቃዎች አዳዲስ ስለሆኑ ትንሽ ኮስቲ ከሆነ ብለው የዱቤ አገልግሎትም አዘጋጅተዋል። ይሄ የዱቤ አገልግሎት ከዳሽን ባንክ ጋር ኮላፕስ በማድረግ ነው የሚሰሩት። የቴሌግራም ፔጃቸው ላይ አኗንስ አድርገዋል። ቻናል አላቸው፣ ቲክቶክ አካውንት አላቸው። ሊንካቸውም ዲስክሪፕሽን ላይ ማስቀምጥላችሁ ይሆናል። በሁሉም የሶሻል ሚዲያ አማራጮች ላይ አሉ። እቃዎቹን እዛ ሶሻል ሚዲያ ላይ መምረጥ ትችላላችሁ። የዲሊቨሪ አገልግሎትም አሏቸው። በረራ ያለባቸው ቦታዎች በሙሉ ላፕቶፕ ይልካሉ። የአንድ አመት ሙሉ የሶፍትዌር ዋስትና፣ የአንድ ሳምንት የባትሪ ሙከራ ጊዜ ይሰጣሉ፣ እዚህ አዲስ አበባ ላሉ ሰዎች እንዲሁም አንድ ሳምንት፣ እንዳስፈላጊነቱ ከዛ በላይ ከአዲስ አበባ ውጭ ላሉ ሰዎች የባትሪ የሙከራ ጊዜ ይሰጣሉ። ከዛ በተጨማሪ ትንሽ ለየት ያለ ነገራችሁ፣ አፕግሬድም ዳውንግሬድም ማረግ ትችላላችሁ። የዱቤ አገልግሎቱ ትንሽ የተለመደ ስላልሆነ በደሞዝ ዋስትና ማንም ሰው መውሰድ ይችላል። እስከ 300 ሺህ ብር ድረስ በአንድ አመት መክፈል ትችላላችሁ። እንዲሁም ድርጅቶች እስከ 700 ሺህ ብር ድረስ ከሆነ የቤት ካርታና ፕላን በማስያዝ መውሰድ ትችላላችሁ። የማማከር አገልግሎት ይሰጣሉ። በተለያዩ ፕላትፎርሞች ላይ ይገኛሉ። በክላስ የተለያየ ትምህርት ይዘው ይመጣሉ። በቅርቡ ለላፕቶፓችሁ ደህንነት ናይን ኮምፒውተርስ አማክሩ። ሶሻል ሚዲያቸውን ፎሎ በማድረግ የተለያዩ የሚለቀቁ ቫይረሶች ካሉ አዳዲስ ሶፍትዌሮች ካሉ ስለሚያቀርቡ ሶሻል ሚዲያቸውን ፎሎ አድርጓችሁ መከታተል ትችላላችሁ። ሁሉም ኮምፒውተር በአንድ ቦታ ማግኘት የምትችሉበት ነው። እንደ ስማቸው ኦል ታይፕ ሶፍት ላፕቶፕ ኢን ዋን ስቶክ ነው የሚለው እና ኮምፒውተር መግዛት ስትፈልጉ ናይን ኮምፒውተርን ምርጫችሁ አድርጉ እላለሁ። ሌላ እንደ ዘይስ ነገሮች ቶሎ ቶሎ እንዲደርፋችሁ ብራንድ አፕ ሰብስክራይብ አድርጉ አድርጉላለሁ። አመሰግናለሁ።